የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ና ልዑካቸው ከርዕሰ መስተዳደር አረጋ ከበደ ና ሌሎች የአማራ ክልል የስራ ኃላፊዎች ጋር በቀጣይ የሚካሄደው የጣና ፎረም መድረክ ዝግጅትን በተመለከተ ውይይት አካሄዱ። ጣና ፎረም እንደ አውሮፓውያን አቆጣጠር በ2009 መሰረተ ና ለአፍሪካ ችግሮች አፍሪካዊ የመፍትሄ አቅጣጫዎችን በማመላከት በአፍሪካ ሰላም ና ጸጥታ ደህንነት ጉዳዮች ላይ የሀገራት መሪዎች ከፍተኛ ባለሙያዎችና ምሁራን የሚመክሩበት መድረክ ነው። በቀጣይ የሚካሄደው 11ኛው ጣና ፎረም በተሳካ ሁኔታ እንዲከናወን በሚያስችሉ የቅድመ ዝግጅት ተግባራት ዙሪያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና አምባሳደሮች ከርዕሶ መስተዳደር አረጋ ከበደ ና ሌሎች የክልሉ የመንግስት የስራ ኃላፊዎች ጋር ምክክር አካሂደዋል። ጣና ፎረም እስካሁን በታለሙ አፍሪካዊ አጀንዳዎች ላይ የመከረ መልካም ውጤት ሲያሳይ የቆየ መድረክ መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በቀጣይም በስኬት እንዲካሄድ ከወዲሁ ዝግጅት ማድረግ ይገባል ብለዋል። ጣና ፎረም ከሚመክርባቸው አጀንዳዎች ባለፈ የኮንፈረንስ ቱሪዝም የገጽታ ግንባታና የኮንፈረንስ ዲፕሎማሲን በመፍጠር ሚናዊ የጎላ ነው ያሉት ርዕሰ መስተዳደር አረጋ ከበደ ፎረሙን ከመቼውም በላይ በተሻለና በተሳካ መንገድ ለማካሄድ የሚያስችሉ ምቹ ሁኔታ መኖሩንም ገልጸዋል። ባሕር ዳር አሁንም በርካታ ክልል አቀፍ፣ ሀገር አቀፍና ዓለም አቀፍ መድረኮችን እያስተናገደች ትገኛለች ያሉት ርዕሰ መስተዳደር አረጋ ከበደ ጣና ፎረምን በስኬት ለማካሄድ ከወዲሁ የቅድመ ዝግጅት ተግባራት ይከናወናሉም ብለዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና ልዑካቸው ከጣና ፎረም ዝግጅት ውይይታቸው ጎን ለጎን እየተከናወኑ ያሉ የልማት ፕሮጀክቶችን ተዘዋውሮ ተመልክተዋል። በምልከታቸውም በክልሉ እየተከናወኑ ያሉ ፕሮጀክቶች በጥሩ ጥራትና ፍጥነት እየተከናወኑ መሆኑና ተስፋ ሰጪ ሂደቶች መኖራቸውንም የስራ ኃላፊዎቹ ገልጸዋል። ዘገባው የሪፖርተራችን አብዮት ከፋለ ነው።